ለአብርሃም በእርጁና ወንድ ልጅን ወለደችለት ይላል። የመልእክቴ ርዕስ እግዚአብሔር እንደተናገረው ያደርጋል የሚል ነው። እንግዲህ በዚህ በዘፍጥረት ምዕራፍ 21 ከቁጥር አንድ ጀምሮ እስከ ሶስት ባለው ቁጥር ላይ ተደጋጋሚ ጊዜ እንደተናገረው እንደተናገረው የሚለውን ቃል ታገኛላችሁ። እግዚአብሔር እንደተናገረው ሳራን አሰባት። እግዚአብሔር እንደተናገረው አደረገላት ሳራም ፀነሰች፣ እግዚአብሔር በተናገረው ወራት ለአብርሃም በእርጅናዋ ወንድ ልጅ ወለደችለት የሚል ቃል ታገኛላችሁ። እግዚአብሔር ለአብርሃም ተስፋን የሰጠበት ምዕራፍ ዘፍጥረት ምዕራፍ 12 ላይ ነው። ዘፍጥረት ምዕራፍ 12 ላይ ማለት አብርሃም ገና የ75 ዓመት እድሜ ላይ ነበር። በዚህ እድሜው ላይ እያለ እግዚአብሔር አምላክ እንዲህ ያለ ወደ አብርሃም መጣ። አብርሃሞ ከቤተሰቦች፣ ከሀገር እኔ ወደማሳይ ምድር ተለይተ ውጣ የሚል ቃል መጣለት። በዚህ ጊዜ አብርሃም እግዚአብሔር የተናገረውን ድምፅ ሰማ፣ ድምፁን ታዘዘ። ከቤተሰብ መካከል ከሀገር መካከል እኔ ወደሚል ምድር ተለይተ ውጣ ሲል እሺ አለ። ወዴት እንደሚሄድ ሳያውቅ፣ የት እንደሚያርፍ ሳያውቅ እግዚአብሔር የተናገረውን ድምፅ ብቻ ሰምቶ አብርሃም እግዚአብሔርን ታዞ ወጣ። በዚህ ጊዜ እግዚአብሔር ሰባት አይነት የተስፋ ቃል ሰጠው የአህዛብ አባት እንደሚያደርገው እየባረከ እንደሚባርከው እያሰፋ እንደሚያሰፋው እግዚአብሔር ተስፋን ሰጠው። አብርሃምም አምኖ የተናገረው እግዚአብሔር እንደሚያደርግ አምኖ ቃል የሰጠው እግዚአብሔር እንደሚፈጽም አምኖ ወዴት እንደሚሄድ ሳያውቅ አምኖ አብርሃም ወጣ። አብርሃም በጉዞ ብዙ አይነት መንገዶችን አሳልፏል። ዘፍጥረት ምዕራፍ 15 ላይ ሲደርስ ግን አብርሃም ፈራ። እግዚአብሔርም ወደ አብርሃም እንዲህ ያለመጣ አብርሃም ወይ፣ አትፍራ እኔ ላንተ ጋሻ ነኝ፣ ታላቅ ሕዝብ አደርግሃለሁ አለው። ልክ ይህንን እግዚአብሔር ሲናገር አብርሃም አንድ ነገር አለ። ምን ትሰጠኛለህ? ለእኔ ዘር አልሰጠኸኝም፣ ኤሌዘር ሊወርሰኝ ነው አለ። አብርሃም ፍርሃት ውስጥ የገባው ልጅ ስላልወለድ ነው። አብርሃም በእርግጥ እጅግ በዚህ ወቅት ላይ ተባርኳል። እግዚአብሔር እንደተናገረው እባርካ አለው እንዳለው ተባርኳል፣ በከብት ተባርኳል፣ በወርቅ ተባርኳል፣ በልጽጓል። አብርሃም ብልጽግና ውስጥ ነው ያለው፣ ግን ልጅ አልወለደም ነበር። ማን ይወርሰኛል? ከጉልበት የወጣ የለም። የወለድኩት ልጅ የለኝም። የእኔ የምለው ልጅ የለኝም። ስለዚህ የደማስቆ ሰው ይህ ኤሌዘር ሊወርሰኝ ነው ብሎ እየፈራ ነበር። በዚህ ፍርሃት ውስጥ እያለ ነው እግዚአብሔር አትፍራ፣ እኔ ለአንተ ጋሻ ነኝ፣ ታላቅ ሕዝብ አደርግሃለሁ ያለው። በዚህ ሰዓት አልሰጠኝም ልጅ፣ ዘር የለኝም፣ ተተኪ የሚሆን ዘር የለኝም፣ ይህንን ሀብት የሚወርስ የለኝም ብሎ አብርሃም ሲያስብ እግዚአብሔር እንደዚህ ያለው፣ ይህ አይወርስህም፣ ከጉልበት የሚወጣው እርሱ ይወርሳል አለው። ይህ የሚለው የፈራውን ኤሌዘርን ነው። አይወርስህም አለው። ኢየሱስ ጌታ ነው። አብርሃም ፈርቶ በነበረበት፣ አብርሃም ተጨንቆ በነበረበት ሀብቱን ሲያስብ ማን ይወርሰኛል ሲል እግዚአብሔር ይህ አይወርስህም፣ ከጉልበት የሚወጣው እርሱ ይወርስሃል አለው። ከዛ በኋላ ወደ ሜዳ አወጣው ይላል። ከዛ የሰማይ ከዋክብትን ልትቆጥር ትችላል አለው። በፍጹም ሊቆጥር አይችልም አብርሃም ምክንያቱም እጅግ በጣም በርካታ ናቸው። ስለዚህ እግዚአብሔር እንደዚህ አለው፣ ዘርህ አለው እንደዚህ ይበዛል አለው ሊቆጠር እስከማይችል ማለት ነው። ይበዛል አለው እጅግ እንደሚያበዛው እጅግ እንደሚያሰፋው ከአብራ የሚወጣ ዘር እንደሚበዛ ተስፋን ሰጥ ከዛ ቀጠለ 16 17 እያለ ቀጠለ። በሰባ አምስት ዓመቱ ነው እግዚአብሔር እንደሚባርከው እንደሚያሰፋው የብዙዎች አባት እንደሚያደርገው የአሕዛብ አባት እንደሚያደርገው የተናገረው ቅድም ያነበብኩላችሁ ዘፍጥረት ምዕራፍ ሃያ አንድ ላይ ግን አብርሃም መቶ ዓመት ሆኖታል፣ ሳራም አርጅታለች። ሳራ ባረጀችበት ጊዜ የተስፋው ቃል የዘገየ በሚመስልበት ጊዜ ሳራን የሚያዩአት ሁሉ በቃ ሳትወልድ እኮ አረጀች፣ ሳትወልድ እኮ ደከመች ማን ንብረታቸው ሊወርስ ነው በሚባሉበት ምዕራፍ ላይ ኢየሱስ ጌታ ነው። በዚህ ምዕራፍ ላይ እግዚአብሔር እንደተናገረው ሳራን አሰበ ይላል። ያረጀችው ሳራ ነች። የደከመችው ሳራ ነች። የእግዚአብሔር ቃል ሕያው ነው። አንድ እግዚአብሔር የነገራችሁ ነገር ካለ የነገራችሁን ነገር ያደርገዋል፣ ይፈጽመዋል። ሳራ ባረጀችበት ሰዓት እማማ ሳራ በምትባልበት ሰዓት ዕድሜዋ በገፋበት ሰዓት ሳይንሱ እንደማትወልድ በሚያረጋግጥበት ሰዓት እግዚአብሔር የተናገረውን ቃል ሊያደርግ ወደና አብርሃም ቤት መጣ። የሰጣቸውን ተስፋ ሊፈጽም እግዚአብሔር መጣ። እግዚአብሔርም ይላል እንደተናገረው ሳራን አሰባት። እሱ የሚያቅተው ነገር የሌለ የሚሳነው ነገር የሌለ ከሞተ ነገር ውስጥ ህይወት የሚያወጣ ከወደቀ ነገር ውስጥ ብርቱ ነገር የሚያወጣ ካለቀ ነገር ውስጥ ተአምራትን አድርጎ አዲስ ነገር የሚያወጣ ህያው አምላክ በነ አብርሃም ቤት በነ ሳራ ቤት ሳቅ ለማድረግ መጣ። ከጉልበት የሚወጣው ይወርሳል ብሎ ተስፋን የሰጠ እግዚአብሔር ዘር እንደ ሰማይ ከዋክብት ሊቆጠር እስከማይችል ድረስ ይበዛል ያለ እግዚአብሔር እባርካለሁ ያለ እግዚአብሔር ገና በማለዳው ተስፋን የሰጠ እግዚአብሔር መጣ እነ አብርሃምን ሊያስቅ እነ ሳራን ሊያስቅ ወዳጅ ዘመዶቻቸውን ሊያስቅ በቤታቸው ትልቅ ምስጋና ሊያደርግ መጣ እግዚአብሔር ታውቃላችሁ በአብርሃም ቤት አብርሃም አንድ ልጅ ሳይወልድ በአብርሃም ቤት ያሉ የአብርሃም አገልጋዮች 318 ልጆችን ወልደዋል። ልጆች ደስታ የተደሰቱ በቤት በሚወለዱ ልጆች እያዩ እልል እያሉ ቆይተዋል። የእነሱ ስራ ግን አልተሰራም። ዘፍጥረት ምዕራፍ አንድ ላይ ምንድን ነው የሚለው? እግዚአብሔርም እንደተናገረው ሳራን አሰባት። ምን እንዳለው እንደተናገረው አሰባት። በኢየሱስም ዛሬ መታሰብ ይሆንላቸዋል። እግዚአብሔር እንደተናገረው ያስባቸዋል። እግዚአብሔር እንደተናገረው ይፈጽምላቸዋል። እግዚአብሔር እንደተናገረው ያደርግላቸዋል። ብዙ ተስፋ ቃል አለኝ፣ አንድም እኮ አካል አለበሰም ልትሉ ትችላላችሁ። አሁን ጊዜው ነው፣ እግዚአብሔር እንደተናገረው የሚያደርግበት ጊዜው ነው። በአንቺ ቤት፣ በአንተ ቤት የሚሆነው እግዚአብሔር የተናገረው ብቻ ነው። እንደተናገረው አሰባት ይልና እንደተናገረው አደረገላት ይላል። መጀመሪያ አሰባት፣ ከዛ አደረገላት። ትታሰባላችሁ፣ ከዛም እንደተናገረው ያደርግላቸዋል። አስቃቸዋለሁ ያለው እግዚአብሔር ያስቃቸዋል። አስታቅፋቸዋለሁ ያላችሁ እግዚአብሔር ያስታቅፋቸዋል። አበዛቸዋለሁ ያለው እግዚአብሔር ያበዛቸዋል። አከብራቸዋለሁ ያለው እግዚአብሔር ያከብራቸዋል። ትወርሳላችሁ ያለው እግዚአብሔር ያስወርሳቸዋል። ፊተኛ አደርግሃለሁ ያለ እግዚአብሔር ፊተኛ ያደርግሃል። ከፍታውን አስይዘሃለሁ ያለ እግዚአብሔር ከፍታውን ያስይዘሃል። በሕይወት ዘመን ማንም አይቋቋምህም ብሎ የተናገረ እግዚአብሔር በሕይወት ዘመን ማንም እንዳይቋቋም አድርጎ ብርቱ አድርጎ ያቆምሃል። እንደተናገረው ያደርጋል። እንደተናገረው ተናገረው አደረገላት ይላል። አሰባት አደረገላት። ትታሰባላችሁ እንደገና ያደርግላችኋል። ከዛ ሳራም ፀነሰች፣ እግዚአብሔር በተናገረ ወራት ለአብርሃም በእርጅናዋ ወንድ ልጅ ወለደችለት። ሳራም ፀነሰች እንደተናገረው በተናገረ ወራት ለአብርሃም በእርጅናዋ ወንድ ልጅ ወለደችለት። በእርጅናዋ ሙት ከሆነው ከሳራ ማሕፀን የሚስቅን ይስሐቅ እግዚአብሔር አወጣ። ሙት ከሆኖ ከሳራ ማሕፀን የሚስቅ ይስሐቅ እንዲወለድ አደረገ እግዚአብሔር። በእርጅና ወንድ ልጅ ወለደችለት ይላል። ለአብርሃም በዘጠና ዓመቷ ሳራ ይስሐቅን ወለደች። ዘጠና ዓመቷ ሳራ ወንድ ልጅን ወለደች። እማማ ሳራ በምትባልበት በደከመችበት፣ ሁሉ ነገር ባበቃበት፣ ባረጀችበት በዚህ ዓመቷ እግዚአብሔር እንደተናገረው አሰባት፣ እንደተናገረው አደረገላት። ፀነሰች፣ ወለደች፣ ወንድ ልጅን ወለደች። አብርሃምም ስምን አወጣ ይስሐቅ ብሎ ስም አወጣ። አያችሁ፣ ቅድም ብያችኋለሁ እና አብርሃም ከመውለዳቸው በፊት በቤታቸው ያሉ አገልጋዮች ሦስት መቶ አስራ ስምንት ልጆች ወልደዋል። በተወለዱት ልጆች ምክንያት ለእያንዳንዳቸው እንኳን ደስ አላችሁ እልል እያሉ ቆይተው ነበር። አሁን ደግሞ ተረኛ እነሱ ሆኑ። የእልልታ ጊዜ መጣላቸው፣ የምስጋና ጊዜ መጣላቸው፣ የሳቅ ጊዜ መጣላቸው። መቼ ነው የሚወልዱበት በተባሉበት አሁንማ ሳይወልዱ ሊሞቱ ነው ተብሎ ሲጠበቅ እግዚአብሔር በእርጅናዋ ወራት ይሳቅን ሰጣት፣ በደከመችበት ወራት ወንድ ልጅን አስታቀፋት። ታቅፋ የራሷን ልጅ ታቀፈች። ሳራ አብርሃም የራሱን ልጅ በዓይኑ አየ። ሳራ የራሷን ልጅ በእጆቿ ታቀፈች። እግዚአብሔር ዘመንን አመጣ። እንደተናገረው አሰባት፣ እንደተናገረው አደረገላት። ጸነሰች። እግዚአብሔር ባለው ወራት በተናገራት ወራት ለአብርሃም በእርጅኗ ወንድ ልጅ ወለደችለት። አብርሃም ስምን አወጣ ይስሐቅ አለ። ሳራም ያየ ሁሉ ይስቃል ስትል ስሙን ይስሐቅ አለች። ያየ ሁሉ ምክንያቱም፣ ከዛ ቀደም ሳራን ያየ ሁሉ ተናግሯል። አላ አትወልድም እንዴ? ሳትወልድ እኮ አረጀች። አሁንማ በቃ አሁንማ ደከመች። ከዚህ በኋላ የምትወልድ አይመስለንም ብለው ብዙዎች ብዙ ብለዋል። እግዚአብሔር ግን ባለቀ በሚመስለው ባከተመ በሚመስለው ምዕራፍ ላይ መጥቶ አሳቃቸው። ይህ ሳቅን ሰጣቸው፣ አስታቀፋቸው በኢየሱስ ስም። እግዚአብሔር እንደተናገረው ያደርጋል። በቤታችሁ ሳቅ እንዲወለድ ያደርጋል። ሳቅን ያደርጋል። ያያችሁ ሁሉ የሚስቅበትን አዲስ ምዕራፍ ይከፍትላቸዋል። ያያችሁ ሁሉ የሚደነቅበትን አዲስ ምዕራፍ ይከፍትላችኋል። ባለቀሳችሁበት ፈንታ ሳቅ ይሆናል። ባዘናችሁበት ፈንታ መጽናናት ይሆናል። አንገት በደፋችሁበት ፈንታ ቀና ማለት ይሆናል። የእግዚአብሔር ጉብኝት ይሆናል። እግዚአብሔር እንደተናገረው ሲያደርግላችሁ በብዙ ብዙ ያሏችሁ ጠላቶች እጅ ባፍ ይጭናሉ። የእግዚአብሔር ጉብኝት በቤታችሁ ላይ ሲሆን፣ እግዚአብሔር እንደተናገረው ሲያደርግላችሁ ለነገራችሁ ስምን ታወጣላችሁ። እግዚአብሔር አስታቅፎ ያሰቃቸዋል። እንደተናገረው ሲያደርግላችሁ በአካባቢያችሁ ያል ሁሉ የሚደነቁበትን ነገር ያደርጋል። እናንተም እጅ በአፍ የምትጭኑበትን አስደናቂ ነገር ያደርጋል። በኢየሱስ ስም እንደ እግዚአብሔር ቃል እጸልይላቸዋለሁ። ከዚህ ቀን ጀምሮ እግዚአብሔር እንደተናገረው ያስባችሁ፣ እንደተናገረው ያድርግላችሁ እንደተናገረው በተናገረ ወራት ነገራችሁ አካል ይልበስ። መጀመሪያ አብርሃም ተስፋ ነበር የሰማው ቃል ነበር የሰማው ድምፅ ነበር የሰማው ይህ አይወርስም ከጉልበት የሚወጣው ይወርሳል የሚል ቃል፣ ዘሬ እንደ ሰማይ ከዋክብት ይበዛል የሚል ቃል። አሁን ግን ተስፋው አካል እንደለበሰ ተስፋው አካል ለብሶ ይስሐቅን ሳራ እንደታቀፈች አብርሃምም ዓይኑን በዓይኑ እንዳየ ተስፋው አካል ለብሶ በቤቱ እንደተራመደ በይሳቅ ምክንያት ለብዙዎች ሳቅ እንደሆነ ለቤታቸው ሳቅ እንደሆነ ትልቅም ድግስ እንደተደገሰ ልክ እንዲህ እግዚአብሔር የነገራችሁ ተስፋ እግዚአብሔር የሰጣችሁ ቃል አካል ለብሶ ሲራመድ ታያላችሁ። ነገራችሁን ትታቀፉታላችሁ። እንደተናገረው ያስባችኋል። እንደተናገረው ያደርግላቸዋል እንደተናገረው ያስታቅፋቸዋል፣ እንደተናገረው ያስቃቸዋል። አንዳች የሚከለክል ከልካይ ኃይል የለም። እንደተናገረው ይሆናል። እግዚአብሔር ሆይ ስለተናገርከን እናመሰግናለን። ይህ መልእክት በዓለም ዙሪያ ላይ ሆኖ የሚከታተሉ ሁሉ በኢየሱስም ሳቅ ወደ ቤታቸው ይግባል። እንደተናገርከው እንደተናገርካቸው አስባቸው፣ እንደተናገርካቸው አድርግላቸው፣ እንደተናገርካቸው አስታቅፋቸው። ይህ ሳምንት በጆሯቸው የሰሙት የተስፋ ቃል አካል የሚለብስበት ሳምንት ይሁን። ነገራቸው አካል ለብሶ የሚታቀፉበት ሳምንት ይሁን። የሚደነቁበት፣ የሚገረሙበት ሳምንት ይሁን። ሳምንታቸው በምስጋና ጀምሮ በምስጋና ይጨርሱ፣ በመደነቅ ጀምረው በመደነቅ ይጨርሱ። እንደተናገርከው በቤታቸው መልካም ይሁን። እንደተናገርከው መደነቅና መገረም ይሞሉ። ያያቸው እስኪስቅ በቤታቸው ሳቅ ይሁን። ምናልባት በዚህ ሰዓት ይህንን መልእክት የሚከታተሉ መውለድ የማይችሉ እንኳን ቢኖሩ በኢየሱስም እነ ሳራን እንዳሳቅ ለእነ አብርሃም ቤት ትልቅ ምስጋናን እንዳረግ ምስጋና ወደ ቤታቸው ይግባ። በኢየሱስም በልጅ ፍሬ እንድትባርካቸው ጸልይ በማህፀን ፍሬ እንድትባረካቸው ጸለይኩ። የልጆችን ስጦታዎች እንድሰጣቸው ጸለይኩ። ከዚህ ቀን ጀምሮ በኢየሱስም በልጆች እንድትባረካቸው ጸለይኩ። ይህ መልእክት የደረሳቸው ሁሉ በሰማያዊ ጸጋ ይባረኩ፣ በሰላም ይባረኩ፣ በድል ይባረኩ። ይህ ቃል በቤታቸው አካል ይልበስ። መልካም ይሁንላቸው። ሰላማቸው በኢየሱስም የበዛ ይሁን። ተስፋ ቆርጠው ካሉ ተስፋቸው ይለምን። አዝነው ካሉ ይጽናኑ። ደክመው ካሉ ይበርቱ። ወድቀው ካሉ ይነሱ። ተንገዳግደው ካሉ ይጽኑ። ልባቸው ርዶ ካለ ልባቸው ይነሳ። ለመጸል እንኳን አቅማተው ካሉ ኃይላቸው በኢየሱስም ይታደስ። የሰሙት ተስፋ ዘግቶባቸው ተስፋ ቆርጠው ካሉ እንደገና ተስፋቸው ይለምልም። ይሄ ቃል የሰሙ ሁሉ በሰማያዊ ጸጋ የተባረኩ ይሁኑ። በኢየሱስም ብዬ ባረኳችሁ። አሜን። ጸጋ ከእናንተ ጋር ይሁን እጅግ በጣም እወዳችኋለሁ እግዚአብሔር አምላክ ይባርካችሁ እግዚአብሔር አምላክ ሀገራችንን ኢትዮጵያ በሰላም በድል በከፍታ ይባርክልን ጌታ በነገር ሁሉ ይባርካችሁ ተከናወኑ